ዋና ዋና ዜና በአፍሪካ ቻምፒዮንስ ሊግ ቅዱስ ጊዮርጊስ ከኤስፒራንስ ያደረጉት ጨዋታ ባሩ ለባዶ ተጠናቀቀ። ጤና ይስጥልን እንደምንላችኋል፣ የተከበራችሁ ተመልካቾቻችን ከሰዓቱ የስፖርት ዜናዎች ጋር ሙሉጌታ ክፍሌ ነኝ። አብራችሁን ቆዩ። ትላንት በካፍ ቻምፒዮንስ ሊግ አዲስ አበባ ስቴዲየም ላይ ቅዱስ ጊዮርጊስ ከኤስፔራንስ ያደረጉት የምድብ ጨዋታ እያለ ግብ በአቻ ውጤት ተጠናቋል። የቅዱስ ጊዮርጊሱ ምክትል አሰልጣኝ ፋሲል ተካልኝ ለማሸነፍ የቻልነው ሁሉ አድርገናል ብለዋል። እድሪስ አህመድ ዝርዝራለሁ።

የአፍሪካ ሻምፒዮንስ ሊግ የምድብ ጨዋታዎች ትላንት ሲቀጥሉ ምድብ ሶስት ላይ የተደለደለው ቅዱስ ጊዮርጊስ በሁለተኛው የምድብ ጨዋታው የቱኒዚያውን ኤስፒራንስን አስተናግዷል። ሳላሀዲን ሰይድ ኳሱን ጀመረ። ኳሱ ተጀምሯል እንግዲህ የተከበራችሁ ተመልካቾቻችን። ከመነሻው በረዣዥም ኳሶች ወደ ግብ ለመድረስ ጥረት ያደረገው ባለሜዳው ቅዱስ ጊዮርጊስ ጥረቶቹ ስኬታማ አልነበሩም። ሳላሀዲን ሰይድ ያደረጋቸው እንዲሁም አባው ቡጣቁ ከቆመ ኳስ ወደ ግብ ልኳቸው ስኬታማ መሆን ያልቻሉ አጋጣሚዎች ነበሩ። በመጀመሪያው አጋማሽ የመጨረሻ ደቂቃዎች እንግዳ እንግዳው ቡድን በጊላን ቼላሌና ጣሀ ያሲን ያደረጋቸው ያልተሳኩ የግብ አጋጣሚዎች ይጠቀሳሉ። ከረፍት መልስ ኤስፒራንሶች እንደ መጀመሪያው አጋማሽ ባገኙት አጋጣሚ በመውደቅ የጨዋታውን የማጥቃት እንቅስቃሴ ለመገደብና ና ውጤቱን አስጠብቆ ለመውጣት ጥረት አድርገዋል። ቅዱስ ጊዮርጊስ ግብ ጠባቂውን ሮበርቶ ዶንካራን በጉዳት በማጣቱ ሁለተኛውን ግብ ጠባቂ ዘሪውን ታደለ ቀይሮ ወደ ሜዳ አስገብቷል። ቅዱስ ጊዮርጊስ በአንጻሩ በተደጋጋሚ ሙከራዎች የኤስፒራንስን ግብ ክልል አንኳኩቷል። አብዱልከሪም ኒኪማ፣ ሰላሀዲን ሳይድ፣ ፕሪንስ ሴቭሬን በሁለተኛው አጋማሽ በተደጋጋሚ ቅዱስ ጊዮርጊስ ካደረጋቸው በርካታ የግብ አጋጣሚዎች ውስጥ ተሳትፎ ያደረጉ ተጫዋቾች ናቸው። 63ኛው ደቂቃ ላይ ደግሞ የኤስፒራንሱ ጊላን ቼላኒ በፕሪንስ ሴቭሬን ላይ በሰራው ጥፋት በሁለት ቢጫ ካርድ ከሜዳ ተሰናብቷል። ጊዮርጊስ በመጨረሻዎቹ ደቂቃዎች አቡበከር ሳኒንና ተስፋ ያለባቸውን ቀይሮ ወደ ሜዳ ቢያስገባም ውጤቱን መቀየር ሳይችል ጨዋታው ያለ ግብ ተጠናቋል። በመጀመሪያ 45 በምንፈልገው መልኩ ተጫውተናል ብዬ አላስብም በሁለተኛው 45 ግን ጨዋታውን ማሸነፍ የምንችልበት እድል ነበርን። ውጤቱ ባያስደስተኝም ግን በተጫዋቾቹ ሜዳ ላይ ባሳዩት ነገር በጣም ደስተኛ ነኝ። የሚችሉትን ሁሉ አድርገዋል። እግር ኳስ እንግዲህ ከሶስቱ አንዱ ያጋጥማል። የሚቀጥለው ጨዋታ እንዘጋጅበታለን፣ ቆርጫለሁ። በደጋፊዎቻችን የሚፈልጉትን ውጤት ስላልሰጠናቸው ሀዘን ቢሰማኝም ግን ተጫዋቾቻችን እነሱን ለማስደሰት የሚችሉትን ሁሉ ሜዳ ላይ አድርገዋል። በውጤቱ መሰረት ሌሎቹ የምድብ ሶስት ክለቦች ማሜሎዲ ሰንዳውንስ ከኤኤስ ቪታ ሁለተኛ ጨዋታቸውን ዛሬ ከማድረጋቸው በፊት ኤስፒራንስ ምድቡን በአራት ነጥብ ሲመራ፣ ቅዱስ ጊዮርጊስ በሁለት ይከተላል። ቅዱስ ጊዮርጊስ ሶስተኛ የምድብ ጨዋታውን ከዴሞክራቲክ ኮንጎ ኤኤስ ቪታ ጋር ሰኒወር ላይ ያደርጋል። ተመርካቾቻችን አሁን ደግሞ ወደ ኢትዮጵያ በረብ ድን ጉዳይ እንመለከታለን። ኢትዮጵያ እግር ኳስ በረብ ድን እንግዲህ በመጪ የካ በመጪ ሰኔ 3 ከጋና በረብ ድን ጋር አክራ ላይ ለ2019 የአፍሪካ ዋንጫ ማጣሪያ መጀመሪያ ጨዋታ አደርጋል። ከዚህ ጋር በተያዘ ቡርኑም ዛሬ ለምን እንደሚያደርግም ሰምተናል። አሰልጣኝ አሸናፊ በቀ ደማውን በስልክ መስራችን ላይ ይገኛሉ። ከሳቾ ጋር አጥሪ ያለ ቆይታ አደርጋለን። ጤና ይስጥልን አሰልጣኝ አሸናፊ በቀለም ጋብየር መስከን እንደምን አልከሞለ ሰላም ውለናል። ባለፈው እንዲሁ በተመሳሳይ በሰባት ሰዓት የዜና ቦጃችን እንዲሁ እንዳወራ ነው የኢትዮጵያ እግር ኳስ ብሔራዊ ቡድን በተለይ ባለፈው ለ29 ተጫዋቾች የመጀመሪያ ጥሪ ተደርጎ ነበር። ዛሬ ከሰዓትም ልምምዳችሁን ትጀምራላችሁ። ምናልባት ከዛ በኋላ አዳዲስ ተጫዋቾች አሉ ወይ የተቀነሱ ተጫዋቾች አሉ ወይ፣ የህክምና ምርመራም ስላለ ከዚህ ጋር በተያዘ ያሉትን አዲስ መረጃዎች ቢያደርሱ ነው። ከነሱ ውጭ የተጨመረም የተቀነሰም የለም። ህክምና ምርመራቸውን ወደ ሀያ ሦስት ተጫዋቾች አድርገዋል። ስድስቱ አራቱ ብሔራዊ ቡድን ከጊዮርጊስ አራት ብሔራዊ ቡድን ተመራጮች በአሁን ሀገራዊ ውድድር ላይ ናቸው። ሁለቱ ደግሞ ውጭ ያሉ ተጫዋቾቻችን ሽመልስና ውመድ የሉም። የተቀሩት በሙሉ ሀያ ሦስቱ ለዛሬ ስራ ዝግጁ ናቸው። ሁላችንም ተሰባስበን ሆቴል ገብተናል። ሁለተኛ ጥያቄ የሚሆነው እንግዲህ የኢትዮጵያ እግር ኳስ ብሔራዊ ቡድን አሁን ጨዋታ ሊደ ከጋና ጋር ሊደረግ ጨዋታው ኦልሞስት የሁለት ሳምንት ጊዜ ነው የቀረውና ከዚህ ጋር በተያዘ ባለፈው ምን ጥያቄ አንስቸዋለሁ በተደጋጋሚ የወዳጅነት ጨዋታዎች ስለሚዘረዙ ነውና አሁን ከኡጋንዳ ብሔራዊ ቡድን ጋር የሚደረግ የወዳጅነት ጨዋታ በተቀመጠለት መርሃ ግብር ይካሄዳል ወይ? ባሉት አጭር ጊዜያቶች ዝግጅቶች ውስጥ ምን ይመስላሉ? የተያዘለት ፕሮግራም አልተሰረዘም። ከኡጋንዳ ብሔራዊ ቡድን ጋር የተያዘ ፕሮግራም እንዳለ ነው። በያዝነው ፕሮግራም መሰረት ውድድራችንን እናካሄዳለን። ያው ከዛሬ ጀምሮ መደበኛ ስራችንን እንቀጥላለን። ሙሉ የኢትዮጵያ እግር ኳስ ብሔራዊ ቡድን አሰልጣኝ አሸናፊ በቀለ የነበረን ቆይታ ከልብ አመሰግናለሁኝ። መልካም የልምምድ ጊዜውን ሎት ወደ ቀጣይ ዜናዎቻችን እናልፋለን። ሊጠናቀቅ ሁለት ጨዋታዎች ብቻ የቀሩት የኢትዮጵያ ፕሪሚየር ሊግ ጨዋታ እስከ ሰኔ ሁለት እንደሚቋረጥ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ፌዴሬሽኑ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በስልክ እንደገለጸው ፕሪምየር ሊጉ ሊቋረጥ የቻለው ለብሔራዊ ቡድን የተመረጡት ተጫዋቾች ለዝግጅት በመጠራታቸው ነው። የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ማጣሪያ ሰኔ 3 ከጋና አቻው ጋር ይጫወታል። ግንቦት 26 ደግሞ ከዩጋንዳ ብሔራዊ ቡድን ጋር የወዳጅነት ጨዋታውን ስለሚያደርግ 29 ተጫዋቾችን ለዝግጅት ጠርቷል። ብሔራዊ ቡድኑ ከአክራ ከተማ ከመለሰ በኋላ የፕሪሚየር ሊግ ቀሪ ሁለት ጨዋታዎች ፍጻሜያቸውን ያገኛሉ። የኢትዮጵያ ዳርት ፌዴሬሽን የዓለም አቀፍ ውቅናን ቢያገኝም በውድድር ለመሳተፍ የገንዘብ ችግር እንደገጠመው ፌዴሬሽኑ ገለጸ። የፌዴሬሽኑ ፕሬዝዳንት አቶ ተስፋዬ ጎጂ ስፖርቱ በሀገር ውስጥ ብቻ ተወስኖ እንዳይቀር ልዩ ድጋፍ ሊደረግ እንደሚገባም ጠቁመዋል። ሰለሞን ገብረ እግዚአብሔር የዳርት ስፖርት በኢትዮጵያ መዘውተር ከጀመረ ቢቆይም ፌዴሬሽኑ የተመሰረተው ከ20 ዓመት በፊት ነው። 13ተኛው የዘንድሮ ሀገር አቀፍ ሻምፒዮና በቅርቡ ተካሂዷል። የትግራይ ክልል ያጠቃላዩ አሸናፊ ለመሆን በቅቷል። በሻምፒዮናው ከ6 ክልሎችና ሁለቱ ከተማ አስተዳደሮች የተውጣጡ 96 ስፖርተኞች ተሳትፈዋል። ሶስቱ ክልሎች በዓመታዊ በጀት እጥረት አጋጥሞናል በሚል ሳይሳተፉ መቅረታቸውን ፌዴሬሽኑ ፕሬዚዳንት ገልጠዋል ዘንድሮ ያልተወዳደሩት ክልሎች በመንጠባጠብ የቀሩ ክልሎች ናቸው። ክልሎቹ የሚያቀርቡት ምክንያት አለ፣ በጀት ስለሌለን ካምፓ አስገብተን ውድድር ልምምድ፣ በቂ ልምምድ ማድረግ አልቻሉም የሚሉት ነገር አለ። ስለዚህ እኛም ደፍረን ለምን እንደዚህ አልተደረገም ለማለት የበጀት ድጋፍ እስካልተደረገላቸው ድረስ ድፍረቱን ያሳጠናል ማለት ነው። አቅማቸውን የመገንባት በቂ ስራ እስካልሰራን ድረስ በጣም አስቸጋሪ ሁኔታ ነው የሚኖረው ማለት ነው። የዳርት ስፖርት በሀገር ውስጥ ብቻ ሳይገታ ስፖርተኞቹ ዓለም አቀፍ የውድድር መድረኮች እንዲሳተፉ ፌዴሬሽኑ አላማ አለው። ነገር ግን የሚታይበት ፋይናንስ እጥረት ፈታኝ መሆኑን ጠቁመዋል ፕሬዚዳንት። ወጣቶችና ስፖርት ሚኒስቴር ዳርትን ለመሳሰሉት ፌዴሬሽኖች ልዩ ድጋፍ የሚደረግበትን መንገድ ማመቻቸት እንደሚገባው ገልጠዋል። ገና አቅማቸው ያልተገነባ በተለይም ደግሞ በቤትስ ስፖርት ላይ ያተኮረ እንቅስቃሴ የሚያደርጉ ፌዴሬሽኖች የተለየ ድጋፍ ሊደረግላቸው የሚገባ ይመስለኛል። የኢትዮጵያ ስፖርቶች ናቸው። ሁሉም ስፖርቶች ድምር ውጤቱ የኢትዮጵያን ገጽታ ነው የሚገነባ። ድምር ውጤቱ የኢትዮጵያን ወጣት፣ የኢትዮጵያን ህብረተሰብ የአካልና የአእምሮ ዝግጁነት ነው የሚያመጣ። የኢትዮጵያ ዳርት ፌዴሬሽን ስፖርቱ ያለበትን ደረጃ ለመገምገም በቅርቡ ወደ ክልሎች ለማምራት እቅድ መያዙ ታውቋል። ዜናዋ በቃ ሙሉ ጌታ ክፍሌ ነኝ።